የዞዲያክ ሁለተኛው ምልክት የሆነው ታውረስ በመሰረት በስሜታዊና በአስተማማኝ ተፈጥሮ ይታወቃል። ይህ ወደ ተግባራዊና ብዙውን ጊዜ ጥንቃቄ የተሞላበት የገንዘብ አቀራረብን ይለወጣል። የታውረስ ግለሰቦች ፋይናንስን እንዴት እንደሚይዙ እንመልከት። ተግባራዊና እውነታዊ ታውረስ ግለሰቦች ወደ ምድር ወደ ምድር ላይ ናቸው እና በተጨባጭ ሊያገኙት በሚችሉት ላይ ያተኩራሉ። ረቂቅ ስንስ ሀሳቦችን ለመፍጠር ተጨባጭ የፋይናንስ እቅዶችንና ስትራቴጂዎችን ይመርጣሉ። ታጋሽና የማያቋርጥ ሀብትን መገንባት ብዙ ጊዜ ትዕግስትና ጽናት ይጠይቃል። የታውረስ ግለሰቦች በተፈጥሮ ታጋሽ ናቸው እና የገንዘብ ግባቸውን ለማሳከት ጠንክሮ ለመስራት ፈቃደኞች ናቸው። የእሴት መረጋጋትና ደህንነት ታውረስ ፋይናንስን ጨምሮ በሁሉም የህይወት ዘርፎች ለመረጋጋትና ለደህንነት ቅድሚያ ይሰጣል። በገንዘባቸው መጠንቀቅና ከአደገኛ ኢንቨስትመንቶች መራቅ ይችላሉ። ለጥሩ ነገሮች አድናቆት ታውረስ በህይወት ውስጥ ባሉ ጥሩ ነገሮች ይደስታል እና ጥራትን ይመለከተዋል። ለእነርሱ እውነተኛ ደስታን በሚያስገኙ ልምዶች ወይም እቃዎች ላይ ገንዘብ ለማውጣት ፈቃደኞች ሊሆኑ ይችላሉ። ከመጠን በላይ መደሰት ታውረስ በህይወት ውስጥ በጣም ጥሩ በሆኑ ነገሮች መደሰት ይችላል። ይህም በቅንጦት ወይም በቁሳዊ ነገሮች ላይ ከመጠን በላይ ወጪን ያስከትላል። ግትርነት ታውረስ ግትርና ለውጥን የሚቋቋም ሊሆን ይችላል። ወደ ፋይናንሻል ስልታቸውም ቢሆን ከአዳዲስ የፋይናንሻል አዝማሚያዎች ወይም ቴክኖሎጂዎች ጋር ለመላመድ ሊታገሉ ይችላሉ። እርምጃ ለመውሰድ የዘገዩ ጠንቃቃ ባህሪያቸው እድሎችን ለመጠቀም እንዲዘገዩ ያደርጋቸዋል። አዳዲስ ነገሮችን ለማዕበለ ነዋይ ለማፍሰስ ወይም ለመሞከር ሊያቅማሙ የሚችሉ ጥቅማ ጥቅሞችን በማጣት ላይ ሊሆኑ ይችላሉ። አስተማማኝ የፋይናንሻል መሰረት ይፍጠሩ። ጠንካራ የቆጠባ መሰረትና የተረጋጋ ገቢ ለመገንባት ቅድሚያ ይስጡ። በረጅም ጊዜ ኢንቨስትመንቶች ላይ አተኩሩ። ታውረስ የረጅም ጊዜ የፋይናንስ እቅድ ጥሩ ነው። የማያቋረጥ እድገትና መረጋጋት የሚሰጡ ኢንቨስትመንቶችን ይምረጡ። መደሰትን ከተጠያቂነት ጋር ማመጣት። በህይወት ውስጥ ባሉ መልካም ነገሮች ተዝናኑ፣ ነገር ግን ወጪው ከረጅም ጊዜ የፋይናንስ ግቦ ጋር የተመጣጠነ መሆኑን ያረጋግጡ። አዳዲስ እድሎችን ተቀብሉ። ጥንቃቄ ማድረግ ጥንካሬ ቢሆንም በመረጃ መከታተልና ለአዳዲስ የፋይናንስ እድሎች ክፍት መሆንም አስፈላጊ ነው። ስለ ታውረስና ገንዘብ አንዳንድ ነገር ልበላችሁ። ታውረስ ግለሰቦች በተፈጥሮ የገንዘብ አያያዝ ችሎታ አላቸው። ተግባራዊነታቸው፣ ትዕግስታቸውና ለመረጋጋት ያላቸው አድናቆት ሀብትን በመገንባት ረገድ ጥሩ ያደርጋቸዋል። ታውረስ ጠንካራ ጎኖቻቸውን በማስተላለፍ እና ሊያጋጥሙ የሚችሉትን ተግዳሮቶች በማስታወስ አስተማማኝና የበለጸገ የፋይናንስ የወደፊት ሁኔታ መፍጠር ይችላሉ። ስለዚህ ለዛሬ ታውረስና ገንዘብን በተመለከተ ተወያይተናል። ሰላም። ዛሬ ከሚያዝያ 12 እስከ ግንቦት 12 የተወለዱ ሰዎች ፈታኝ ባህሪያቸውን እንመለከታለን። ታውረሶች አምስት አይነት ፈታኝ ባህሪ አላቸው። የመጀመሪያው የማይለዋወጥ ታውረስ የመሬት ምልክት ነው። ይህ ማለት ደግሞ እንደ መሬት የማይንቀሳቀሱ እና ስር የያዙ ናቸው። አንድ ጊዜ ሀሳብ ወይም አስተያየት ከያዙ በፍጹም አይለውጡ። ባህሪያቸውና ሀሳባቸው ተለዋዋጭ አይደለም። አንድ የያዙትን ሀሳብ እስከ መጨረሻው ድረስ ሳይለውጡ ይቀጥሉበታል። ሁለተኛው አመፀኝነት። በታውረስ የተወለዱ ሰዎች አመፀኝነት የመነጨው ከማይለወጠው ግትር ባህሪያቸው ነው። አንድ ጊዜ አንድ አቅጣጫ ከያዙ እነዚህ ሰዎች የያዙት ሀሳብ ውግዘት ቢገጥመው እንኳን ሀሳብ በሀሳባቸው ይጸናሉ። ሶስተኛው የማይበገ የማይበገሩ የሚለው ቃልና ታውረስ ምናልባትም አንድ መጠሪያ ሁለት ገጽታዎች ናቸው። ይህ ባህሪያቸው ሲባዛ ጠንካራና በቀላሉ የማይወድቁ ያደርጋቸዋል። ይህ ባህሪ ከዚህ በተጨማሪ ሰነፍ እንዲሆኑ የሚያደርጋቸው ባህሪ ነው። አራተኛው የማይለወጥ የታውረስ ሰዎች ለለውጥ ዝግጁ አይደሉም። በሚያውቁት ነገር ላይ የሚጣበቁ በመሆናቸው የማይለውጡ ያደርጋቸዋል። አዳዲስ ነገሮችን ለመማር አለመፈለጋቸውና አዲስ ለውጥ መቀበል አለመቻላቸው የማይለውጡ ያደርጋቸዋል። አብዛኛውን ጊዜ ይህ ባህሪያቸው በቀደመው አስተሳሰብ ላይ እንዲጣበቁ ያደርጋቸዋል። የመጨረሻው የታውረስ ፈታኝ ባህሪ ተከራካሪነት ታውረሶች ያላቸው ወጥ የሆነ አስተሳሰብ አንዳንድ ጊዜ ተከራካሪ ያደርጋቸዋል። የታወቀውንና ቀጣይ የሆነውን ሀሳብ ይወዳሉ። አንድ ጊዜ ተግዳሮት ከገጠማቸው ቁጣቸው ገደብ የለውም። ለቁጣቸው ምክንያት የሆነ ማንኛውም ሰው በታውረስ የተከራካሪነት ባህርይ ጥቃት ይሰነዘርበታል። የዞዲያክ ሁለተኛው ምልክት የሆነው ታውረስ በበሬው ይወከላል እና በተረጋጋ በተግባራዊነቱና በስሜታዊነት ይታወቃል። በዚህ ምልክት ከሚያዝያ 12 እስከ ግንቦት 12 የተወለዱ ሰዎች ብዙውን ጊዜ እንደ ታማኝ፣ ታጋሽና ቆራጥነት ተለይተው ይታወቃሉ። መጽናኛን፣ ደህንነትን እና በህይወት ውስጥ ያሉ ጥሩ ነገሮችን ያደንቃሉ። በትዳር ውስጥ ታውረስ ግለሰቦች በተለምዶ ያደሩ እና ታማኝ አጋሮች ናቸው። የረጅም ጊዜ ቁርጠኝነትን ከፍ አድርገው ይመለከቱታል። በግንኙነታቸው ውስጥ መረጋጋትን ይፈልጋሉ። የእነሱ ተግባራዊ ተፈጥሮ ብዙውን ጊዜ እምነትንና ወጥነትን በማስቀደም ለፍቅር የተመሰረተ አቀራረብን ይወስዳሉ። ታውረስ ግለሰቦች ምቹ የሆነ የቤት ሁኔታን መፍጠር ያስደስታቸዋል። እናም ብዙውን ጊዜ በጣም አፍቃሪና ተንከባካቢ ናቸው። ይሁን እንጂ ጠንካራ ፍላጎት ያላቸው ተፈጥሮ አንዳንድ ጊዜ ወደ ግትርነት ሊያመራ ይችላል። ይህም በግንኙነቶች ውስጥ ስምምነትን ሊፈልግ ይችላል። የደህንነት ፍላጎታቸውን ከሚያደንቁና ለህይወት ደስታ ያላቸውን ፍቅር ከሚጋሩ አጋሮች ጋር የበለጸጉ ይሆናሉ። ታውረስ ብዙውን ጊዜ ስሜታዊ ጥልቀታቸውን ሊያሟላ ከሚችሉ ከምድር ምልክቶች ቪርጎና ካፕሪኮርን እንዲሁም የውሃ ምልክቶች ካንሰር፣ ስኮርፒዮንና ፒሲስ ጋር ተኳኋኝነትን ያገኛል ታውረስ የዞዲያክ ሁለተኛው ምልክት በተለየ ባህሪያት ይታወቃል። ታውረስን የሚገልጹ አንዳንድ ቁልፍ ባህሪያትን እንመልከት። ታውረስ የምድር ምልክት ነው። እሱም ተግባራዊነትን፣ መረጋጋትንና የተመሰረተ ተፈጥሮን ያመለክታል። የምድር ምልክቶች ብዙውን ጊዜ ከቁሳዊ ነገሮችና ከቁሳዊው ዓለም ጋር ካለው ጠንካራ ግንኙነት ጋር የተቆራኙ ናቸው። ቬኑስ የታውረስ ገዢ ፕላኔት ነች። ቬኑስ ፍቅርን፣ ውበትን፣ ደስታን እና ቅንጦትን ትወክላለች። የታውረስ ግለሰቦች ውበትን፣ መጽናናትን እና በህይወት ውስጥ ያሉ ጥሩ ነገሮችን እንዲያደንቁ ተጽዕኖ ታደርጋለች። የታውረስ ምልክት በሬ ነው። ጥንካሬን፣ ቁርጠኝነትን እና አስተማማኝነትን ይወክላል። የበሬው ቋሚና የማይናወጥ ተፈጥሮ የታውረስ ጽኑ እና ጽናት የሆነ ዝንባሌን ያሳያል። ታውረስ ቋሚ ምልክት ነው፣ ይህም ለመረጋጋት ምርጫን ያመለክታል። ቋሚ ምልክቶች የሚታወቁት በቆራጥነታቸው፣ በገባቸውና ትኩረትን ለመጠበቅ ባለው ችሎታቸው ነው። ታውረስ ግለሰቦች ብዙውን ጊዜ አስተማማኝ፣ ታጋሽ ተግባራዊና ስሜታዊ ተብለው ይገለጻሉ። በስሜታዊም ሆነ በቁሳዊ ነገሮች ምቾትና ደህንነትን ይወዳሉ። ሆኖም ግን እነሱ ግትርና ለውጥን የሚቋቋሙ ሊሆኑ ይችላሉ። ታውረስ በጠንካራ ጎኖቹ ቢታወቅም ግለሰቦች በግትርነት በባለቤትነትና ከአዳዲስ ሁኔታዎች ወይም ሀሳቦች ጋር ለመላመድ ፈቃደኛ ለመሆን ሊታገሉ ይችላሉ። በአጠቃላይ ታውረስ የመረጋጋት ስሜትን እና የህይወት ደስታን ማድነቅ ያካትታል። ታማኝነትንና መጽናናትን የሚመለከቱ ታማኝ ጓደኞችና አጋሮች ያደርጋቸዋል። በዛሬ ቪዲዮአችን የታውረስ ኮከብ ልዩ ባህሪያቸውን ተመልክተናል። የታውረስ ደካማ ጎኖች አንደኛ፣ ግትርነት ታውረስ ግለሰቦች በጠንካራ ፈቃደኝነትና ቆራጥነት ይታወቃሉ። ይህም አንዳንድ ጊዜ እንደ ግትርነት ሊገለጽ ይችላል። ለውጥን ይቃወማሉ ወይም ለመደራደር እምቢ ሊሉ ይችላሉ። ይህም ከአዳዲስ ሁኔታዎች ጋር ለመላመድ አስቸጋሪ ያደርጋቸዋል። ሁለተኛ፣ ባለቤትነት። ታውረስ ደህንነትንና መረጋጋትን ከፍ አድርገው ይመለከቱታል። ይህም በግንኙነቶች ውስጥ የባለቤትነት ባህሪን ያስከትላል። የሚወዷቸውን ለመጠበቅ ካላቸው ፍላጎት በመነሳት በቅናት ወይም የሚወዷቸውን ሰዎች የመቆጣጠር ፍላጎት ሊያድረባቸው ይችላል። ሶስተኛ፣ ፍቅረ ንዋይ ታውረስ በሕይወት ውስጥ ላሉ ጥሩ ነገሮች ባለው ከፍተኛ አድናቆት አንዳንድ ጊዜ በቁሳዊ ነገሮች እና በምቾት ላይ ከመጠን በላይ ሊያተኩር ይችላል። ይህ በሀብትና በቅንጦት ላይ ያለው አጽንኦት ወደ ላይ ለአዩን ወይም ለቁሳዊ ሴቶች አድናቆት ማጣትን ሊያስከትል ይችላል። አራተኛ ለውጥን መቋቋም፣ ታውረስ ግለሰቦች ብዙውን ጊዜ የተለመዱና የተለመዱትን ይመርጣሉ፣ ይህም ለውጥን ይቋቋማሉ። ይህ የግል እድገታቸውን ሊያደናቅፍ እና ልምዶቻቸውን ሊገድብ ይችላል። አምስተኛ ስንፍና፣ ታውረስ ታታሪ ቢሆንም በተለይም አደጋዎችን ለመውሰድ ወይም ከምቾት ዞናቸው ለመውጣት ወደ ስንፍና ወይም ቸልተኝነት ዝንባሌ ሊኖራቸው ይችላል። ስድስተኛ መደሰት፣ ታውረስ ተድላና መጽናናትን ያስደስታቸዋል። ይህ ደግሞ አንዳንድ ጊዜ በምግብ መጠጥ ወይም ሌሎች ተላዎችን ከመጠን በላይ ወደ መመገብ ሊያመራ ይችላል። የዝንባሌ ጤንነታቸውንና ደህንነታቸውን ሊጎዳ ይችላል። እነዚህ ድክመቶችን በመገንዘብ ታውረስ ግለሰቦች በገላዊ እድገት ላይ ሊሰሩ እና በሕይወታቸው እና በግንኙነታቸው ውስጥ ሚዛናዊ አቀራረብን ለማግኘት መጣር ይችላሉ። በዛሬው ቪዲዮአችን የታውረስ ኮከብ ድክመታቸውን ተመልክተናል። በእርጋታ በታማኝነትና በስሜታዊ ተፈጥሮ የሚታወቀው ታውረስ ለፍቅርና ለግንኙነት የተለየ አቀራረብ አለው። የታውረስ ከሌሎች ዙዲያክ ምልክቶች ጋር ያለው ተኳኝነት አጠቃላይ እይታ እነሆ። በጣም የሚስማሙ ምልክቶች፣ አንደኛ፣ ቪርጎ። ሁለቱም የምድር ምልክቶች ናቸው ታውረስ እና ቪርጎ ተግባራዊና መስረት ያለው የህይወት አቀራረብን ይጋራሉ። ለመረጋጋትና ለደህንነት ያላቸው የጋራ አድናቆት በመተማመንና በመረዳት ላይ የተገነባ ጠንካራና የሚያድግ ግንኙነትን ያበረታታል። ሁለተኛ ካፕሪኮር ሌላኛው የምድር ምልክት ካፕሪኮር ታውረስን በፍላጎታቸውና በቁርጠኝነት ያሟላል። አንድ ላይ ሆኖ ስለ ጠንካራ ስራና ቁርጠኝነት ተመሳሳይ ሴቶችን በመጋራት ለዘላቂ አጋርነት ጠንካራ መሰረት መገንባት ይችላሉ። በመጠኑ የሚስማሙ ምልክቶች። ሶስተኛ ካንሰር። የካንሰር መንከባከብና ስሜቱ የተፈጥሮ ከታውረስ ታማኝነትና መረጋጋት ጋር ይጣምራል፣ ሞቅ ያለ አፍቃሪ አካባቢ መፍጠር ይችላሉ። ነገር ግን ሁለቱም ስምምነትን ለመጠበቅ ስለ ስሜታቸው በግልጽ መነጋገር አለባቸው። አራተኛ ፒስስ፣ የፒስስ ህልምና የፍቅር ተፈጥሮ ታውረስን ሊማርከው ይችላል። ታውረስ ግን ፒስስ አንዳንድ ጊዜ የሚጎድለውን መሰረት ይሰጣል። በጥልቅ ስሜታዊ ግንኙነት ሊደሰቱ ይችላሉ፣ ነገር ግን ተግባራዊነትን ከአእምሮ ጋር ማመጣጠን አለባቸው። አምስተኛ ስኮርፒዮ፣ የስኮርፒዮ ጥንካሬና ስሜት ታውረስን ሊያደናቅፍ ይችላል። የታውረስ አስተማማኝነት ደግሞ ለስኮርፒዮ የሚፈልገውን ደህንነት ሊሰጥ ይችላል። ጥልቅ ትስስር ሊኖራቸው ይችላል። ነገር ግን ሁለቱም ጠንካራ ስብናቸውን በጥንቃቄ ማሰስ ያስፈልጋቸዋል። ተኳኝ ያልሆኑ ምልክቶች። ስድስተኛ ኤሪስ፣ የኤሪስ ግልፍተኛና ጀብደኛ መንፈስ ከታውረስ የበለጠ ኋላ ቀርና ጥንቃቄ የተሞላበት ተፈጥሮ ጋር ሊጋጭ ይችላል። መስህብ ሊኖር ቢችልም በሕይወታቸው አቀራረቦች ላይ የጋራ መግባባት ለማግኘት ሊታገሉ ይችላሉ። ሰባተኛ ጄሚኒ የጄሚኒ ተግባቢና ተለዋዋጭ ተፈጥሮ የተረጋጋውን ታውረስ ሊያደናቅፍ ይችላል። አንዳቸው በሌላው ሊደሰቱ ይችላሉ፣ ነገር ግን አንዳቸው የሌላውን የተለያዩ አመለካከቶች ለመረዳት መስራት አለባቸው ስምንተኛ ሊዮ፣ የሊዮ ትኩረትና አድናቆት ፍላጎት ከታውረስ የበለጠ የተጠበቀ ባህሪ ጋር ሊጋጭ ይችላል። ሁለቱም በቅንጦትና በምቾት ይዝናኑ፣ ቅድሚያ የሚሰጧቸው ነገሮች ልዩነት ወደ አለመግባባት ሊመራ ይችላል። ዘጠነኛ ሊብራ፣ የሊብራ ማኅበራዊነትና የመስማማት ፍላጎት ሁልጊዜ ጊዜ ከታውረስ የበለጠ ቀጥተኛ አቀራረብ ጋር ላይስማማ ይችላል። አንዳቸው የሌላውን ጥንካሬ ማድነቅ ይችላሉ፣ ነገር ግን በመግባባት ላይ መስራት አለባቸው። አስረኛ ሳጂታሪየስ። ሳጂታሪየስ ለነጻነት እና ለጀብዱ ያለው ፍቅር ለበለጠ ደህንነት ተኮር ታውረስ ፈታኝ ሊሆን ይችላል። በግንኙነት ውስጥ አንዳቸው የሌላውን ፍላጎት ለመረዳት አስቸጋሪ ሊሆንባቸው ይችላል። አስራ አንደኛ አኳሪየስ የአኳሬስ ያልተለመደና ገለልተኛ ተፈጥሮ ለባህላዊ ታውረስ ለመረዳት ከባድ ሊሆን ይችላል። መስህብ ሊኖር ቢችልም በቁርጠኝነት ላይ ያላቸው ልዩነት ፈተናዎችን ሊፈጥር ይችላል። ማጠቃለያ ታውረስ መረጋጋትን፣ ታማኝነትን እና መከባበርን በሚሰጡ ግንኙነቶች ውስጥ ያድጋል። አንዳንድ ጥንዶች ከሌሎቹ የበለጠ ተኳሃኝ ሲሆኑ የግለሰቦች ልምዶች ከፀሐይ ምልክቶች ባሻገር በግል ባህሪያት ላይ ተመስርተው ይለያያሉ። ታውረስ ከየትኛው ምልክት ጋር ዘላቂ ግንኙነቶችን እንዲገነባ ለማገዝ ክፍት ግንኙነትና ለማላላት ፈቃደኝነት ቁልፍ ነገሮች ናቸው። በዛሬ ቪዲዮአችን የታውረስ ኮከብ ተኳኋኝነትን ተመልክተናል። የአስራ ሁለቱንም የዞዲያክ ምልክቶች የፍቅር ተኳዋኝነታቸውን ሰርችላችኋለሁ። ሁሉንም ቪዲዮ በፕሌይሊስት አስቀምጥላችኋለሁ። ገብታችሁ ማየታችሁን እንዳትረሱ። ሰላም፣ በዛሬው ቪዲዮአችን የታውረስ ኮከብ ቤተሰብና ጓደኝነትን እንመለከታለን። ለታውረስ ቤተሰብና ቤት በጣም ጠቃሚ ናቸው። ታውረስ በጣም ጎበዝና ጨዋታ አዋቂዎች ናቸው። ይህም በማህበረሰብ ውስጥ ተቀባይነት ያላቸው ያደርጋቸዋል። በዚህ ምልክት የሚወለዱ ሰዎች ሁል ጊዜ በጣም ታማኝና ለጓደኞቻቸው መድረስ የሚችሉ ናቸው። በእርግጥ አብዛኛው ጓደኝነታቸው የሚጀመረው በልጅነት ጊዜ ነው። ታውረስ ሕፃናትን የሚወድ ሲሆን ከቤተሰብ ጋር የሚያሳልፈውን ጊዜ ይወዳል። በመሆኑም ሁል ጊዜ በቤተሰብ ጉዳዮችና ግንኙነቶች ውስጥ አለበት። ታውረስ የቤተሰብ ጉባኤ፣ የቤተሰብ ፓርቲዎችንና የቤተሰብ ግንኙነቶችን በማዘጋጀት ይደሰታል። በዛሬው ቪዲዮአችን የታውረስ ኮከብ ቤተሰብና ጓደኝነትን ተመልክተናል። ሰላም፣ ዛሬ ከሚያዝያ 12 እስከ ግንቦት 12 የተወለዱ ሰዎች ጥንካሬያቸውን እንመለከታለን። ታውረስ አምስት አይነት ጥንካሬዎች አሏቸው። የመጀመሪያው ትዕግስት ነው። ትዕግስት የታውረስ ትልቁ ስጦታ ነው። ሲበዛ ማሳመን የሚችሉ ናቸው። እንዲሁም የሚያስቡት ነገር ትክክል ስለመሆኑ ለማወቅ ረጅም ጊዜ ይወስዳል። ሁለተኛው ተአማኒነት ነው። ታውረስ ኃላፊነት የሚሰማቸውና ተአማኒ ናቸው። ማንኛውንም የተሰጣቸውን ስራ ስራው በአግባቡ መሰራቱን ያረጋግጣሉ። ለዚህም ነው አንዳንዶቹ ምርጥ ሰራተኞች የሆኑት። ሶስተኛው ጥሩ ልብ አላቸው። ታውረስ አብዛኛውን ጊዜ ለሚወዷቸው ሰዎች ተጨማሪ ርቀት መጓዝ ይችላሉ። አብዛኛውን ጊዜ የሚታወቁት ለሚወዷቸው ሰዎች ስጦታና ሌሎች ነገሮችን በመስጠት ፍቅራቸውን ይገልጻሉ። አራተኛው እንክብካቤ ነው። እነዚህ ሰዎች ለሌሎች ሰዎች የሰጡ በመሆናቸው የሚያደርጉት ነገር በሙሉ በግላቸው ለሌሎች ሰዎች ከፍተኛ እንክብካቤ ያደርጋሉ። ለሚወዷቸው ሰዎች ተጨማሪ ርቀት ይጓዛሉ። የመጨረሻው የታውረስ ጥንካሬ መንፈሰ ጠንካራነት ነው። ይህ ባህሪው ታውረስ ካለው ባህሪ ውስጥ በጣም ጠቃሚና ሊጠቀስ የሚችል ባህሪ ነው። መንፈሰ ጠንካራነት በእርግጥም መታወቂያቸው ነው። እንደ ኤሪስ አንድ ፕሮጀክት ጀምረው በተደጋጋሚ ጊዜ ማጠናቀቅ የማይችሉ ሳይሆኑ ታውረስ የሚታወቁት በችግር ውስጥም አንድ ፕሮጀክት ተጠናቆ እስከሚያዩ ድረስ መንፈሰ ጠንካራ ናቸው ይህም በህይወታቸው በሁሉም ጉዳዮች ላይ ይሰራል። በቀጣይ ስለ ጄሚኒ ከግንቦት 13 እስከ ሰኔ 13 የተወለዱ ሰዎች ጥንካሬያቸውን እንመለከታለን። ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ይህን ቪዲዮ ላይክ አድርጉት። በጄሚኒ ቪዲዮ እንገናኝ።